ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክቡራትና ክቡራን አድማጭ ተመልካቾች በያላችሁበት የዓለም ጥጉሉ ሰላምታዬ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ምሽት ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችን አሰማችኋለሁ። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎች አልፋለሁ። መረጃን የማስቀድምላችሁ ፕሬዚዳንት ዶናልድ ትራምፕ አሜሪካን ወደ ኢራን ጦርነት ለማስገባት ዳርዳር እያሉ እንደሚገኙ መረጃዎች እየወጡ ይገኛሉ። ኢራንም ለስምንት ጊዜ ሚሳይል አስወንጭፋለች። ወደ ሀምሳ የእስራኤል ጄቶችን የኢራንን አንከርት እየፈረሱ እንደሚገኙ ነው እየተገለጸው። ፕሬዚዳንት ትራምፕ ወደ ዋና ጦርነት ከመግባታቸው በፊት የቃላት ጦርነት ጀምሯል። ትራምፕ ትግላችን ትዕግስታችንን እያለቀ ነው፣ ሀያቶላ የት እንዳሉ እናውቃለን፣ መግደል ግን አልፈለግንም ብሏል። በትናንትናው ምሽትም የእስራኤል አየር ኒኩለር ያለበትን ቦታ ውጤት አግኝተንበታል እያሉ ይገኛሉ። አድማጮቻችን፣ ተመልካቾቻችን ሌላው ንብረትነታቸው የእስራኤል የሆነው በኢራን ውስጥ በተልእኮ ላይ የነበረው የሰው አልባሮፕላን በኢራን አየር መቋ መመታቱ ተሰምቷል። እንግዲህ የእስራኤል ጦርም ጉዳትን እንዳደረሱ እንዳደረሰበት አምኗል። የስለላና የውጊያ ድሮን እንደነበረ ሚነው የተገለጸው። በሌላ መረጃ ከአምሳ ሺህ የሚሆኑትን እስራኤላውያን ወደ ሀገር እየገቡ ነው ተብሏል። እስራኤል እንግዲህ የማዳን ዘመቻ ተብሎ ነው እየተጠሩ የተባለበት ሁኔታ ነው ያለው። እንግዲህ የተለያዩ ሀገሮች ላይ የሚገኙት የእስራኤል ተወላጆች ወደ አገር ቤት እንዲገቡ እና ይህንን ጦርነት እንዲሳተፉ ጥሪ የቀረበላቸው እንደሚገኝ ነው። እንግዲህ በተለያዩ ስራ ምክንያት በተለያዩ አላሞች የሚገኙት ነው ጥሪ የቀረበላቸው። ሌላው አያቶላ ዛሬ መግለጫ ሰጥቷል። በተለይ አሜሪካ እጅ ስጡ በተባለው ጉዳይ ላይ ነው እንግዲህ እስራኤል ዛሬ አርባ የሚሆኑት ኢላማዎችን መትቻለሁ ብላለች። በተለይ በምዕራብ ኢራን አካባቢ ነው እንግዲህ ኢላማዎቹ የተመቱትም ነው የተባለው። በዚህ ዘመቻ እንግዲህ ሀያ አምስት ጄቶችን ማሰለፏ ነው እስራኤል ያስታወቀችው። በሌላ መረጃ የአያቶላ ኢራንን እንደማትበረከክና እጅም እንደማትሰጥ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ መልስ የሰጡበትን መግለጫ አውጥቷል። የሀገራቸውንም አቋም አጠናክሯል። ሀገራቸው አሁን የኒኩለር ቦምብ እንደምትታጠቅም አስታውቋል። የኢራን ህዝብ እንግዲህ ለማንም እጅ አይሰጥም ብሏል። አሜሪካ ጣልቃ የምትገባ ከሆነ ከባድ አጸፋ እንሰጣታለን ያሉበትም መግለጫ ነው እንግዲህ አያቶላ ያወጡ። አድማጮቻችን ተመልካቾቻችን ሌላው ብሪታንያ እንግዲህ ውዝግቡ መጠናከሩን ተከትሎ የአየር ጄቶችን እንግዲህ በተጠንቀቅ እንዲቆሙ አድርጋለች። የአሜሪካ የአሜሪካ ኮንግረስ እንግዲህ ለዶናልድ ትራምፕ ብቻውትን ከኢራን ጋር መዋጋት አይችሉም ብሏል። እንግዲህ ያስጠነቀቁበት ሁኔታ ያለው ዶናልድ ትራምፕ በአሁኑ ሰዓት ብቻቸውን እየፎከሩ ያሉበት ሁኔታ ነው ያለው። ኮንግረሱ ካልወሰነ በዚህ ጦርነት ውስጥ ብቻዎትን ገብቶ ማግኘት አይችልም አይችሉም የሚል አይነት ነገር ነው እንግዲህ አድማጮቻችን፣ የተሰማው እንግዲህ አድማጮቻችን፣ ተመልካቾቻችን፣ መካከለኛ ምስራቅ አንደኛው የአንደኛውን ፕሮፖጋንዳ አድምቆ እያወጣ ይገኛል። አንደኛውም የራሱን ፕሮፓጋንዳ ያሰማል፣ ያኛው የራሱን ፕሮፓጋንዳ ያሰማል። ከተሞቹ ግን በአየርም ይሁን በሚሳኤል ዋጋ እየከፈሉ እንደሚገኙ የተገለጸ። ዜጎች ከተሞችን ለቆ እየወጡ ይገኛሉ። ትላንት ከትላንትና ወዲያም ጀምሮ ዛሬም ይህ ጉዳይ የቀጠለበት ሁኔታ ነው ያለው። በሁለቱም በኩል እንግዲህ የመንበርከክ አይነት ነገር አይታይም ገና ይመስላል። ሌላው ወደ ሀገራችን ጉዳይ ስንመለስ አብይ አህመድ ከተፎካካሪ ፓርቲዎች ጋር ውይይት ለማድረግ ቀጠሮ ይይዟል። ኦፌኮን ኦኔግ እንደሚገኙበትም ሲታወቅ እንግዲህ መራራ ጉድና ጥሪውን ውድቅ አድርጓል። ፓርቲዎቹ ከቦታ ወደ ቦታ ተንቀሳቅሶ የምርጫ ቀስቀሳ ማድረግ አይችሉም ብለዋል። እንግዲህ ፕሮፌሰር መራራ ነባር ችግሮች ሳይፈቱ ወደ ምርጫ ከተከደ ችግሩ ይባባሳል ነው ያለው። ፕሮፌሰር መራራ ጉድና፣ አድማጮቻችን፣ ተመልካቾቻችን ትክክል ናቸው። እንግዲህ ፕሮፌሰር መራራ ጉድና አሁን ኢትዮጵያ ውስጥ ያለው ሁኔታ ወደ ምርጫ የሚያስገባ ጉዳይ አይደለም። የእነዚህን ችግሮች መልክ ሳያስይዙ ወደ ምርጫ መሄድ ማለት ሌላ ቀውስ ይፈጠራል ሚያለው። ሌላው ለህዝብ አስፈላጊ ያልሆነ አዋጅ ተፈቅዷል ነው የተባለው። የሰው ልጅ መብቶች ሁሉ የሚጥስ ነው እንግዲህ ተብሏል። ይሄንን እየተቃወሙ ይገኛሉ። አንድ መርማሪ ፖሊስ እግር ቢቆርጥ ዓይን ቢያጠፋ ሕይወት ብቻ ማለፍ የለበትም እንደፈለገ እየቀጠቀጠ ምርመራ አድርጎ ምርመራ መቀበል እንደሚችል እንግዲህ ይሄ ህግ የረቀቀበት ሁኔታ ነው ያለው። ከዚህ በፊት እንግዲህ አብይ አህመድ ወያኔ በብልት ላይ ኮዳ ማንጠልጠል እና ጥፍር መንቀል የመሳሰሉት ቶርቾችን እና ድብደባዎችን ሲከላከሉ ወይም ደግሞ አግባብነት የላቸውም ይሄንን እናስወግዳለን ብሎ ነበር። አሁን ግን ጥፍር መቁረጥ፣ ጥፍር መንቀል እንግዲህ ኮዳ ማንጠልጠል፣ በኤሌክትሪክ ቶርች ማድረግ፣ መቀጥቀጥ፣ መሰባበር የፈቀደበት ሁኔታ ነው ያለው። ይሄ ሕግ እጅግ በጣም እንግዲህ የኢትዮጵያ ሕዝብ አሁን ይሄንን ነገር ካልተቃወመ በስተቀር ሁሉም አካላ ስንኩል ይሆናል ስሉ በርካቶች ሀሳባቸውን እንግዲህ ያነሱበት ሁኔታ ነው ያለው። ቀደም ሲል በሀገሪቱ ውስጥ ሲጠላ የነበረው ሕግ ተመልሶ እንዲጸድቅ መደረጉ ፓርላማ ውስጥ ያሉ ሰዎች እንደው ኢትዮጵያ ውስጥ ነው ወይ የሚገኙት? ስለ ኢትዮጵያ እንዴት መቆርቆር አቃታቸው ያሉትን በርካቶች ሀሳባቸውን እየሰነዘሩ ይገኛሉ። ሌላው በአማራ ክልል በጎንደር ዛሬ ማለዳ ጀምሮ እንግዲህ የኢንተርኔት አገልግሎት ተቋርጦ እንደነበር ነው የተገለጸው። በወሎ ገራገራ ሰላሳ ሰባት ሚሊሻ ሞትና ቁስለኛ ተደርጓል። ውጊያ ተደርጎ ነበር። ከጋሸና ነጋዴዎችንና ወጣቶችን አፍሰው ፋኖን ማርከናል ብሎ ፕሮፓጋንዳ ሰርቷል የብልጽግና አመራሮች። ሌላው ወደ ኦሮሚያ ክልል ወለጋ ውጊያ እየተደረገ እንደሚገኝ ተገልጿል። እንግዲህ ጥምር ጦር በአማራ ህዝብ ላይ ጥቃት ከፍቷል ነው የተባለው። እንግዲህ ጉቶ ጊዳ ወረዳ በነቀምት ከተማ ዙሪያ ወደ 11 ሺህ የአማራ ተወላጆች ማፈናቀላቸው ተሰምቷል። አየር ማረፊያን ጨምሮ እንግዲህ ተፈናቅሏል ተብሏል። እጅግ ለም የሆነ መሬት ነው። እንግዲህ ይህን ቦታ ለካድሬ እና ለኢንቨስተሮች ለመስጠት የታቀደ እቅድ መሆኑን አድማጮቻችን ተመልካቾቻችን መረጃ እየወጣ የሚገኘው እንግዲህ አማራው ራሱን ይከላከላል የተባለበት ቦታ ኦኔግ ሸኔም ከመከላከያ ጋር ሆነው በአማራ ላይ እየተኮሱ እንደሚገኙ ነው የተገለጸው። አማራው ላይ ተኮሱ ተብለው እንግዲህ ያልተኮሱት ካሉ በኦሮሚያ ባለስልጣናት ይገደላሉ ተብሏል። ራሳቸው ኦሮሞ ተወላጅ ሆነው አማራ ላይ ለምን አልተኮሳችሁም ብለው እንደሚገሏቸው ተገልጿል። ሕዝብ እንዲገዳደል እንግዲህ ፍላጎት ያለው መንግስት እንደሆነ የተገለጸው ሕዝቡ መገዳደልን አይፈልግም፣ መንግስት ግን ሕዝብ እንዲስማማ አይፈልግም ሲሉ ከአካባቢ የሚወጡ መረጃዎች መረጃን እያወጡ ይገኛሉ። ሌላው ሰሜን ወሎ ሐምድ ወርቅ በደፈጣ 11 የሚሊሻ እና አድማ ብተና ተጎርቷል ተብሏል። እንግዲህ ስድስት የአድማ ብተና በፋኖ መያዛቸውም ተሰምቷል። አድማጮቻችን ተመልካቾቻችን ሌላው ጠቅላይ ሚኒስትር አብይ አህመድ በኤርትራ አስመራ የኮሊደር ልማት መስራት እንፈልጋለን ብሏል። እንግዲህ አነጋጋሪ ንግግር ነው ይሄ። ጌታቸው ረዳን ደግሞ ፋኖ ነው ብሎታል። የፓርቲ አመራሮች እንግዲህ ጠቅላዩ ንግግር ማድረግ ሲጀምር ለቁ መውጣታቸው ተሰምቷል። ከፓርላማ ጥያቄ በቃ ብለው መልስ መስጠት ሲጀምሩ ነው እንግዲህ ፓርቲ አመራሮቹ እንግዲህ ስብሰባውን ለቆ የወጡትም ነው የተባለው። በመቀሌ ሰላማዊ ሰልፍ ተጠናክሮ ቀጥሏል። እንግዲህ አድማጮቻችን ተመልካቾቻችን በሀገራችን እንግዲህ በተለያዩ ቦታዎች ላይ በአማራ ሕዝብ ላይ የሚደረገው ጭፍጨፋ ዛሬ ተጠናክሮ የቀጠለበት ሁኔታ ነው ያለው። በተለይ የፈረደበት ወለጋ በርካታ የአማራ ተወላጆች ላይ ጥቃት እየደረሰባቸው እንደሚገኝ ተገልጿል። ይሄ ጥቃት በደንብ የሚጠናከሩ ከሆነ ለእኛ ጥሩ ስላልሆነ ተረባርበን እናስወግዳቸው የሚል አይነት ነገር ነው። እንግዲህ የኦነግ ሸኔም ከመከላከያ ጋር ሆነው በፊት ከመከላከያ ጋር ሲዋጉ የነበሩት አሁን ግን ጥምረት ፈጥሮ የአማራ ህዝብ ላይ ራሳቸውን መከላከል ይችላሉ የተባሉ አካባቢዎች ላይ መርጦ ውጊያ የከፈቱበት ሁኔታ መኖሩን ነው እንግዲህ መረጃ ከወለጋ አካባቢ እየወጣ የሚገኘው። አንዳንድ ቦታዎች ደግሞ የአማራ ተወላጆች ያሉባቸው ለመሬቶችን እየነጠቁ እንደሚገኙ ተገልጿል። ይሄ በውል የሚታወቅ ጉዳይ ነው። ከዚህ በፊትም እንግዲህ ተፈናቃዮች ወደ ሰፈራቸው እንዳይመለሱ ቤቶቻቸውን እያቃጠሉ ነበር። አንድ ተፈናቃይ በጦርነት ምክንያት አካባቢውን ለቆ ከወጣ ቤቱ ካልተቃጠለ እና ቤቱ ካለ ጦርነቱ በሚበርድበት ጊዜ ወደ ሰፈሩ መመለስ ይችል ነበር። ነገር ግን እዚያ አካባቢ ወደ ሰፈራቸው እንዳይመለሱ ሰፈራቸውን ግማሹን ቆርቆሮ በመንቀል ሳር ቤቶቹን በማቃጠል የቀሩትንም በማቃጠል በመዝራፍ፣ በርካታ ይሰብአዊ የሆነ ድርጊት የፈጸሙበት ሁኔታ ነው ያለው። አድማጮቻችን፣ ተመልካቾቻችን፣ ይሄ ነገር አሁንም ተጠናክሮ ቀጥሏል። እዛ አካባቢ ላይ አማራው እንግዲህ በክልሉ ላይም ከክልሉ ውጭም ተጽዕኖ እየተፈጠረበት ያለበት ሁኔታ ነው ያለው። ከዚህ በተጨማሪ እንግዲህ የታየ ደንዳ ቃለ ምልልሶች አነጋጋሪ የሆነው ቀጥሏል። ሶሻል ሚዲያዎች ያራገቡት ይገኛሉ። ክፍል አንድ ቁጥር ክፍል ሁለት ክፍል ሶስት ተብሎ እንግዲህ ተቆራርጦ ኢንተርቪው የተደረገው ወደ አማርኛ ተተርጉሞ እየወጣ ያለበት ሁኔታ ነው ያለው። እንግዲህ ይህ ሁሉ ስራ የአብይ አህመድ ስራ ነው፣ ምንም ጥርጥር የለው። ቀደም ብለው በአማራ ህዝብ ላይ ያላቸው አመለካከት በይፋ የተጋለጠበት ሁኔታ ነው ያለው። ሀገሪቱንም በትክክለኛ አካሄድ ሳይሆን በሴራ እየመራት እንደሚገኝ፣ ወደፊት እንግዲህ አምባገነን መንግስት ሆኖ ለመቀጠል ፍላጎት እንዳለው ማሳያዎች ናቸው። የኢትዮጵያ ህዝብ እንግዲህ አሁን እየወረደበት ያለውን ዶፍ ተራ በተራ ሳይሆን በአንድነት በመተባበር ከዚህ ዝናብ ውስጥ መውጣት የሚችለው ሲተባበር ብቻ መሆኑ ነው። በርካቶች ሀሳባቸውን እየሰጡ የሚገኙ አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራምና መራ ግብር በሌሎች መረጃዎች ላይ እንገናኛለን። መልካም ጊዜ እንደሆነላችሁ ተመኘው። ሰላም ይቆየው።